እዚህ ክቡር ጠቅላይ ሚኒስትሩ ሰብስበው ነው ሁሉም ካህን ብቻ። መቼም የስብሰባው እድል በጣም ትልቅ እድል ትልቅ እድል በሆነ ትልቅ ትልቅ ጸጋ ያዩትን መመስከር የሚገባውን ምስጋና ማቅረብ በጣም ደስ ይላል። እውነትን፣ እውነት ነው። የቤተ ክርስቲያኒቱን ሁኔታ ያለችበትን እውነታ ደግሞ መዘርዘር ተገቢ ነበር። ምክንያቱም መፍትሄ ከሚሰጠው አካል ጋር ነው እና ያ ችግሩን ከሚፈቱት የመጨረሻው አካል ጋር እድሉ ገጥሞ ስንገናኝ ግን እንደሱ አልነበረም። በአብዛኛው እራሱ ቤቱን የሚከስ ነበረ። ቤተክርስቲያኑ ከሳሽ ብቻ። ሰላም፣ ሰላም። የኢትዮ ልዕልና ቤተሰቦች እንደምን አላችሁ? አሜን እግዚአብሔር ስሙ የተመሰገነውን እሺ ዛሬ እስቲ ስለ አባ አብርሃም አንዳንድ ነገሮች እነጋገራለን አንድ አራት ቪዲዮዎችንም እየቀረበ ያለው ስለ እሳቸው እንግዲህ፣ እንደሚታወቀው ሲኖዶሳችን ቅዱስ ሲኖዶስ ከሚለው ወርዶ የፖለቲካ ፓርቲ ፓርላማ ሆኗል። ይህ ምንም በማያሻማ መልኩ ወደ ፓርላማ ተቀይሯል ማለት ነው ከሐዋርያት ሲኖዶስነትም ወርዶ የፖለቲካ ፓርቲ መጠቀሚያ ሆኗል። አሁን ሲኖዶስ አለን ብለን መናገር አንችልም ማለት ነው። ለቤተክርስቲያን የሚሆን ሲኖዶስ ሳይሆን ቤተክርስቲያን የሚያሳድስ ሲኖዶስ ሆኗል። አሁን ይህንን ሁላችንም በእርግጠኝነት ማወቅ ያለብን ነገር ነው። ይህ ሆኖ ሳለ አንዳንዶች ደግሞ የራሳቸውን ጀግና ፈጥረው ጎራ ለይተው ሌላውን የሚተቹ አሉ። በእርግጥን ነፍሰ ገዳይ ሳይሮስ ብዙ እጅ አለባቸው፣ ብዙ በሰው በኦርቶዶክሳውያን ደም የጨቀየ እጅን ያላቸው ስልጣኑ እነሱ በመያዙ በጣም ብዙውን ሰዎችን አስቆጥቷል። ነገር ግን ለዚህ ሁሉ ተጠያቂ ሁሉም የሲኖዶሱ አባል ነው። ሁሉም ጳጳስ ነው፣ እስከ ፓትርያርክ ድረስ ተጠያቂ ናቸው። ምክንያቱም እነዚህ ነፍሰ ገዳዮች ወደ ቤተ ክርስቲያን እንዲመለሱ ያደረጉት እኮ ከጠቅላይ ሚኒስትሩ አብይ አህመድ ጋር አስሩን ስምምነት ተቀብለናል ብሎ እኮ ህዝብ ሲያደናግሩ የነበሩት እና አቡነ አብርሃምና እንደ አቡነ ጴጥሮስ ናቸው። ደግሞ ቤተክርስቲያኒቱን ከምንም በላይ ያዋረዱት አቡነ አብርሃምና አቡነ ጴጥሮስ ናቸው። በነሱ አገልግሎት ዘመን እኮ ነው መስቀል አደባባይ ከቤተ ክርስቲያን ርስትነት ወጥቶ የብልጽግና ፓርቲ የሆነው። አይደለ እንዴ? እነ ጃን ሜዳ ቤተ ክርስቲያን በህይወቷ አይታ ማታውቀው መከራ ውስጥ የገባችው፣ አብነት ተማሪዎች የተጨፈጨፉት፣ ኦሮሚያ ላይ ያ ሁሉ ኦርቶዶክስ ያለቁ፣ አማራ ክልል ላይ ያለቀ ያለው በአቡነ አብርሃምና በአቡነ ጴጥሮስ ዘመን እኮ ነው። ይህ ሆኖ ሳለ ግን አንዳንድ መንደርተኞች እና አቡነ አብርሃምን አጀግነው ሌሎቹን የሚያንኳስሱ አሉ። በእርግጥ ሌሎች እነ ሳይሮስ መልካም ሰርተዋል እያልኩ አይደለም። ሁሉም የቤተ ክርስቲያኒቱ ጠላት ናቸው፣ ለቤተ ክርስቲያኒቱ አይጠቅሙ። ስለዚህ መወቀስ መከሰስ ካለባቸው ሁሉም ነው። እነ አቡነ ሳይሮስ ነፍሰ ገዳይ ናቸው፣ አሁን ይሄ ምንም አያጠራጥርም። ግን ይሄ አንዱን ቅዱስ አንዱን እርኩስ የማድረግ ነገር አያዋጠርም፣ ቤተክርስቲያኒቱን ይበልጥ ይከፋፍላታልኝ፣ የሚጠቅመን ነገር የለም። በቃ ሁሉም ተሳታፊ ናቸው። እነዚህ ነፍሰ ገዳዮች እንዲገቡ ያደረጉት እንደ አቡነ አብርሃም ናቸው። ስለዚህ የሆኖ ሳለ እነዚህ አቡነ አብርሃምን ለይቶ እንደ ቅዱስ መቁጠር ለቤተ ክርስቲያንቱ ትልቅ ነገር አድርገዋል፣ ትልቅ ውለታ ውሏል ብሎ የሚያወሩ ሰዎች ምን ጥቅም ፈላጊዎች ናቸው፣ ወይ ደግሞ መንደርተኞች ናቸው፣ ወይ ደግሞ እንደ ኦሮሚያና እንደ ትግራይ ሲኖዶስ እየተቀነቀነ ያለውን የአማራን ሲኖዶስ ወደፊት ለማምጣት የሚጥሩ ሰዎች ናቸው ማለት ነው። ይህንን እውነታ ሁላችንም ማወቅ አለብን። ማንም ሰው ይህንን የእነዚህን የመንደርተኞችን ሀሳብ ተከትሎ ከልዕልናው ከኦርቶዶክሳዊ ልዕልና ወርዶ ወደ ሰፈር መውረድ የለበትም። ሰፈሩን መምሰል የለበትም። ክርስቶስን ነው እንጂ መምሰል ያለበት። እስቲ አቡነ አብርሃምን እንደዚህ እንደ ጀግና የሚቆጠሩት አቡነ አብርሃም ከዚህ በፊት ከብልጽግና ጋር ምን ሲሰሩ እንደነበሩ፣ ስለ ብልጽግና ምን ሲያወሩ እንደነበሩ እያንዳንዱ ነጥብ ነው። ሁሉም ካህን ብቻ ነው ለቸም የስብሰባው እድል በጣም ትልቅ እድል ትልቅ እድል ትልቅ ትልቅ ጸጋ ያዩትን መመስከር የሚገባውን ምስጋና ማቅረብ በጣም ደስ ይላል እነሱን የቤተ ክርስቲያኒቱን ሁኔታ ያለችበትን እውነታ ደግሞ መዘርዘር ተገቢ ነበር። ምክንያቱም መፍትሄ ከሚሰጠው አካል ጋር ነው እናያለን። ችግሩን ከሚፈቱት የመጨረሻው አካል ጋር እድሉ ገጥሞ ስንገናኝ ግን እንደሱ አልነበረ። በአብዛኛው እራሱ ቤቱን የሚከስ ነበረ። ቤተ ክርስቲያኒቱ ከሳሽ ብቻ እንግዲህ እንደሰማችኋቸው ነው፣ ንግግራቸው ይህን ይመስላል። እንግዲህ ውዳሴን ያቀረቡላቸው ለጠቅላይ ሚኒስትሩ፣ ቤተ ክርስቲያኒቱ ከሳቸው ጋር ቁጭ ብላ እኛ ከሳቸው ጋር ቁጭ ብላ ለመመካከራችን ለቤተ ክርስቲያኒቱ ትልቅ እድል ነው ያሉት። ትልቅ እድል፣ ትልቅ እድል ደጋግሞ ለዛው። ምን አይነት እድል ይሆን ለቤተ ክርስቲያኒቱ ያመጣው? ምንድን ነው ምን አይነት ትሩፋት ነው ያመጣው? የኦርቶዶክሳን ፍጅት የኦርቶዶክሳን ስደት የአብነት ተማሪዎች መታረድ፣ ምንድን ነው ለቤተክርስቲያኒቱ ድልነቱ ምንድን ነው? ቀጠሉና ምናሉ ለቤተክርስቲያኒቱ መፍትሄ የሚሰጥ ለመፍትሄ የሚሰጥ የመጨረሻው አካል ጋር ነው የተገናኘ ነው አሉ። ይገርማል እኮ የእውነት ምን አይነት ቁማር እንደሚሰሩብን እኮ በጣም ይገርማል። እንግዲህ የሚገልም እሱ የሚያርድም እሱ በጅምላ የሚቀብርም እሱ፣ በሰማይ በድሮን በምድር በታንክ ሌላ ቦታ ደግሞ የራሱን ፕላን ቢ ሰራዊት አዘጋጅቶ ኦርቶዶክሳኒን የሚያርድ የሚያፈናቅል ዲሞግራፊ ከኦርቶዶክስ የጸዳ ዲሞግራፊ የሚሰራን አገዛዝ የቤተ ክርስቲያኒቱ የመፍትሄ አካል ብሎ ይጠሩታል ማለት ነው። ቀጠሉና ደግሞ ሶስተኛ ላይ ጭብጡን ሀሳብ ብዙ ተናግረዋል። ግን ደኛ የሚጠቅመውን የታዘብኩት ነገር ይሄንን እውነት የሚቃወሙ አሉ እውነቱን እውነት ማለት እንግዲህ እሳቸው ከዚህ ከአገዛዙ ጋር የሚያሴሩትን ሴራ እውነት ብለው ነው የሚያምኑት እንግዲህ ይህንን የሚቃወሙትን ከሐዋርያት መንገድ ወጥታችኋል ወደ ትክክለኛ ሐዋርያት መንገድ ተመለሱ የሚሉትን ምን ይላሉ ተቃዋሚዎች ቤተክርስቲያኒቱን የሚቃወሙ ሚቃወሙ ቤተክርስቲያን የተሆን የሚቃወሙ ነው ያሉት። እንግዲህ እሳቸው በአቡነ አብርሃም ንግግር ቤተክርስቲያን ያሉት ክርስቶስ የሞተላትን ቤተክርስቲያን ራሳቸውን ድሎታኞች ራሳቸውን ነው የሚሉት። ራሳቸው እንደ ቤተክርስቲያን ነው የሚቆጥሩ ምክንያታዊም እኮ አይተናል። እነሱ ራሳቸው እንደ ቤተክርስቲያን እንደሚቆጥሩ እኮ አይተናል። ሻሸመኔ ላይ ያን ጥቁር ልበሱ ብለው ያንን ሁሉ ህዝብ አስፈጁ ለድሎታቸው ሲሉ፣ እኛ ለቤተክርስቲያን መስሎ ነበር ያን ሁ እንደዛ ይሆን ነው። ግን እነሱ ለድሎታቸው ነው። ከዛ በኋላ ደግሞ ወንበራቸውንን ማስነካት እንደማይችሉ ካወቁ በኋላ ተደራደሩ። በኦርቶዶክሲያን ደም በኦርቶዶክሲያን ደም ተደራደሩ። ቀጥሎ ደግሞ መኪናቸው ሲፈተሽ ኡ አካኪ ዘራፍ መኪና የተፈተሸ አንገቴን እሰጣለሁ አሉ። ያ ደግሞ መንግሥት እንግዲህ ዝም አለ። ከዛ በኋላ ደግሞ ስንት ኦርቶዶክስ አለቀ፣ በሀገረ ስብከታቸው ስንት ኦርቶዶክስ አለቀ። ግን አንገታቸው እንኳን አንገታቸውን መስጠት ወጥቶ ሀሳባቸውን እንኳን አልሰጡም፣ መግለጫ እንኳን አልሰጡም። እና እንዲህ ነው። ቁማር ነው የተያዘው፣ ቁማር ነው የተጫወተብን። እስኪ ቀጥለን ደግሞ አሁንም ሌላ እንመልከት። እንዴት ከብልጽግና ጋር ይልቅ የብልጽግና ዋና አቀንቃኝ እንደነበሩ ማለት ነው። አሁን ዛሬ እንደጀና ተብሎ በሰብአዊ መብቶች የተጠየቃለ ምናልባት መልሰውታል አልመለሱትም። ውጤቱ ብዙ ነው። ውጤቱ ከሚባለው ማስፈረድ ብቻ አይደለም ችግርም እንዲሰማ ለማድረግ ውጤት ነው። ችግርህም እንዲሰማ ለማድረግ ውጤት ነው። ተቸግሬያለሁ ብሎ መጮህ እራሱ ውጤት ነው። ዝም ብሎ በታፈን አንደበት ውጭ ማለት እኮ ውጤት የለሽ ነው። ችግርህን ብሶትህን እኳ መናገር አትችልም ማለት ስለዚህ ብሶቱን ችግርን ማቅረብ አንድ ውጤት ነው። በሌላ መልኩ ደግሞ ትልቅ ውጤት ተገኝቶበታል። መጮሃችን መብት ይከበር ማለት ትልቅ ውጤት ተፈጥሯል። ለምሳሌ ሁለት የሆነው ሲኖዶስ አንድ ነው፣ ሌላ ሲኖዶስ ተፈጥሯል። እሱም ወደዚህ ወደ አንድ እንዲመጣ አሁንም እየጮህ ነው፣ ከውጤት አንፃር ማለት ነው። በመልስም የቤተ ክርስቲያኒቷን አንድነት እንፈልጋለን በሚል መንግስት በስም አቋም ነግሮናል። የጎደለውን እንሙላላችሁ የእናንተን አቅም ተጠቀሙ ብሎ ነው። የእኛን አቅም መጠቀም የእኛ ድርሻ ነው። የጎደለውን መሙላት፣ የተዛባውን ማቅናት፣ ህግን ማስከበር የመንግስት ድርሻ ነው። በዚህ ተናበናል፣ ተስማምተናል። እንደ ሰዎች አስተሳሰብ ሌላ መንገድ ነው፣ እንደ እግዚአብሔር ፈቃድ ደግሞ ውጤት አግኝተናል ብለን እናምናለን። ለውጤቱ ግን ትልቁ ባለቤቶች አንድ መሆን ያስፈልጋል። የውጤቱ ችግሮች እኛው ምክንያቶች ደግሞ እዚሁ ስለሆነ ውጤት እንዳናመጣ የምንሆነው እኛው ነው። አንዳችን የቤተ ክርስቲያን ደጋፊ እንሆናለን፣ አንዳችን ደግሞ የቤተ ክርስቲያን ተቃዋሚ እንሆናለን። ምክንያታችሁ ምንድን ነው የሚባለው? ምንም ክቡር ጠቅላይ ሚኒስትሩ ከተናገሩት መውሰድ ይችላሉ። እኛን ችግር ፍቶ አላችሁ እናንተ ራሳችሁ ቁጭ ብላችሁ ተመካክራችሁ ችግር ለመፍታት ማንወሰድባችሁ ራሳችሁ ችግራችሁ ፍቱ። እውነት ነው። እኛ እኮ ችግራችንን ፈተን የሌላ ችግር በጣም የሚገርም ነው። አሁን እንግዲህ ይሄኛውንም ሰምተናል። ይሄኛውን ንግግራቸው በቃ ቁማር ነው ማለት ነው። የተያያዘው ቁማር ነው እና ምንድን ያሉት የእግዚአብሔር ፍቃድ ነው። ሰው የሚያስበው ሌላ ነው፣ እግዚአብሔር ግን የእግዚአብሔር ፍቃድ ነው አሉ። እንግዲህ በዘር ንጹህ የዚህ ዘር ብሎ መሾም የእግዚአብሔር ፍቃድ ነው ማለት ነው በአቡነ አብርሃም ንግግር ንጹህ አማራ ብሎ መሾም ንጹህ ኦሮሞ ብሎ መሾም ንጹህ የዚህ ዘር ብሎ መሾም የእግዚአብሔር ፍቃድ ነው ማለት ነው። ለመኑ ምን አይነት ነው? አሁን እንደዚህ አይነት አስተምሮ ኬት ነው የመጣው? ኬት ኬት ነው የተማሩት? አቡነ አብርሃም ከዋርያት ነው? ኬት ተማሩ? አሁንም ቀጠሉና ደግሞ የቤተክርስቲያኒቶች ችግር ተፈተል አሉ። የቤተክርስቲያኒቶች ችግር ምንድን ነው የተፈታው? የቤተክርስቲያኖች ችግር ያው በየቦታው እኮ የቤት ለቤት አገልግሎት እየሰጡ አይደል? እንደ እነ ግብረ ማርያም ነጋሳ። የተፈታ ችግር ምን አለ? ቀልድ ነው የተያዘው። ቀልድ ስለሆነ ነው፣ ቀልድ ነው የያዙት። አሁንም ይወቅሳሉ እንግዲህ ተቃዋሚዎች። ተቃዋሚዎች ለምንድነው የሚቃወሙት? ምክንያት የላቸውም አሉ ምክንያት የላቸው ያለ ምክንያት የሚቃወሙት አሉ። ከሐዋርያት ጎዳና ወጥታችኋል ሲባሉ እንግዲህ ምክንያት አይደለም። የሐዋርያት ወደ ሐዋርያት ጎዳና ተመልሱ ማለት እንግዲህ ታወቅ ተቃዋሚነት ነው ማለት ነው፣ ተቃዋሚነት ነው ማለት ነው። ከሐዋርያት ጎዳና ወጥታችኋል፣ ወደ ሐዋርያት ጎዳና ተመልሱ ማለት በአቡነ አብርሃም አረዳድ ምን ማለት ነው? ተቃዋሚነት ነው በቃ። ምንም ምክንያት አልባነት መሆን ነው፣ ምክንያት አልባነት መሆን ነው። እስቲ አሁንም ቀጥለን እኒህ በቅዱስ አባታችን በልማቱ የተሻለ በተለይም በተለይም በዚህ በመልሶ ማልማቱ ምንድነው ስያሜው በኮሪደር ልማቱ፣ ብፁዕ ወቅዱስ አባታችን ቤተ ክርስቲያን ማግኘት ያለባትን ሁሉ እያገኘች ነው። በየጊዜው ክብርት ከንቲባዋን ወይዘሮ አዳነች አቤቤን እያነጋገርን ውድ ጊዜያቸውንም እየሰጡን የቤተ ክርስቲያን ክብሯ ሙሉ በሙሉ እንዲመለስ አለን በማለት እርስዎ ከሄዱበት ጊዜ ጀምሮ እንዳለ ሆኖ እየተነጋገርን ጠንካራ በሆነው ኮሚቴ ያልታደሱት ታድሰው በብዙ በመቶ በሚቆጠሩ ሚሊዮኖች የሚጀመሩ ስራውን ለመጀመር ማንኛውም ፕላን ተጠናቅቆ የአፈር ምርመራ በማድረግ ትልቅ ሂደት ላይ ነው። ይህ ጸሎትዎ ስላልተለየን መመሪያውም ተግባራዊ የሆነበት ትልቁ ስራ ስለሆነ በዚህ ታላቅ ደስታ ይሰማኛል። ፍጹም ለመሆን ግን ችግርን ሁሉ ማስወገድ የቅዱስነት መመሪያና የእኛ ተግባራዊ ማድረግ ግድ ነው። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። እንግዲህ እዚህ ጋር ደግሞ ኮሪደሩ ምንድን ነው? መልሶ ማልማቱ ኮሪደር ልማቱ በጣም ቤተክርስቲያኒቱን ተጠቃሚ ያድርገዋታል። እንግዲህ እና ወይዘሮ አዳኔች አቤቤም በቃ ቤተክርስቲያኒቱን በሁሉም ነገር ለመርዳት ቤተክርስቲያኒቱን ትንሳኤዋን ለማሳየት ቁርጥ ሊናላቸው በቁርጠኝነት እየሰሩ ነው ብሎ ነው እንግዲህ ለፓትርያርኩ የሚናገሩት። እስቲ ደግሞ እውነት አሁን እሳቸው እንደሚሉት ነው ወይ? አሁን ኮሪደር ልማት ለቤተክርስቲያን እየጠቀመ ነው ወይ? አገዛዙ ኦርቶዶክስን እንዲሁም የማይፈልገውን ነገድ አባራንና ሌሎቹን ከአዲስ አበባ ምድር የሚያጸዳበት የራሱ የሆነ ታክቲክ አይደለ እንደ ሜትድ አይደለ እንዴ? እስቲ ህዝቡ ምን እያሉ ነው። አሁን አቡነ አብርሃም እንደዚህ ብሏል፣ ግን ኦርቶዶክሳን ምን እያሉ ነው? እስቲ በቪዲዮ አይት እንመለስ። አትመጡ ገና ከሆኑ ልቀሩ አትመጡ። ምን እንመጣለን አይደለም። ስለዚህ ስንብት ሳይሆን ያው መልካሙን መመኘት ነው። እና በሄዳችሁበት ሁሉ

ትጠነክራላችሁ ሆይ። ከአንድ መንደር ወደ አንድ መንደር ወጥተን ስንሄድ እየተራረቅን ሳይሆን እየተቀራረብን ነው። የራቅን ቢመስለንም እንኳ እንድንቀራረብ መሆን አለበት። ሁላችንም እንዳንራራቅ ለማለት ነው። ያው ግማሽ ወደ ምዕራብ፣ ግማሽ ወደ ፀሐይ መውጫ ወደ ደቡብ ወደ ሰሜን ነው የምትበታተኑ ይመስለኛል። አንድ አካባቢ ካላችሁ ግን ተሰባስባችሁ እኛ ምንመጣለን እንመጣለን እናንተ ምትመጡ ጥሩ ነው ብያ ምን አለሁኝ። አሁን እናንተ ሄዳችሁ እኛ እንደገና ገዳም ገባን ማለት ነው። እዚሁ አዲስ አበባ ገዳም ሆነ ማለት ነው። ተመልሰን ወደ ገዳማችን ስንገባ ያስፈራል። አሁን ከአንድ መንደር ወደ አንድ መንደር ሂደን መሄዱ ትልቅ ፈተና አይደለም አይደለም አሁ በእኛ ስናየው በጣም ትልቅ ፈጠና ነው በተወለድንበት ባደግንበት ሁል ጊዜ ቢመቸንም ባይመቸንም ብንኖር በጣም ደስ ይለን ነበር ነገር ግን ይግባኝ ማለት ያለብን ምንድን ነው ማድረግ ያለብን አስቡት ልማት ቢሆን ኮሊደር ስፋት ቢሆን በቃ ለተፈለገ ነገር ቢሆን በደስታ ደስ ብሎን ወደምንሄድበት በቃ ለምን ጎዳና ስለምን በረንዳ አንወጣም? ግን አስባችሁታል? እናንተ አፈር ከድሜ በልታችሁ እናት አባቶቻችሁስ ሳይበሉ ሳይጠጡ ከጅብ ጋር ታግለው መሬት እፍ ብለው የሰሩትን ቤት እናንተን አውጥተው ጎዳና ላይ በት ነው ሜዳ ላይ በት ነው ለባለስልጣን ሲሰጡት ይሄ አያምም አያቆስልም እውነት ኢትዮጵያዊ አይደለንም፣ እኛ ዜጋ አይደለንም። እሺ የትንሂድ የትንውደቅ እሺ እናንተ የእኛን ቤት የእናት አባታችንን ቤት ሀቃችንን አሳልፋችሁ ለባለስልጣን ልትሰጡ ነው። እኛ የትንውደቅ የትንግባ ስንት የሙስ ልጆች የሚያድግበት ቤት ነው። ስንት ስንት ሰው የሚኖርበት ቤት ነው። የት ይግባ? ያሁሉ ሰው የት ይግቡ? እነዛ ህጻናቶች እስቲ ንገሩን፣ ፍረድ የእውነት በጣም ያማል፣ በጣም በቃ ህሊናን ረፍት የሚነሳ ነው። እንግዲህ ለአቡነ አብርሃም ይሄ ልማት ነው ማለት ነው። ለአቡነ አብርሃም አሁን ይሄ የኦርቶዶክሲያን ስደት የኦርቶዶክሲያን ለቅሶ፣ የዚች ምስኪን ሴት ለቅሶ፣ እነዚህ በግቢ ገብርኤል የሚያለቅሱት ኦርቶዶክሳውያን ምንድን ነው? ለአቡነ አብርሃም ልማት ነው። በቃ ልማት ነው። እንደዚህ አይነት እረኛ እንዴት ከቤተ ክርስቲያን ውስጥ ሊወጣ እንደቻለ እግዚአብሔር ይወቀው። የእውነት በጣም ያሳምማል በጣም ነው የሚያሳምመው እንግዲህ አቡነ አብርሃምን እንደ ጀግና የሚቆጥሩ ሰዎች ምን አይነት ስነ ልቦና ላይ እንዳሉ ለመረዳት የሚከብድ አይመስለኝም። በዚህ ልክ ነው አቡነ አብርሃም ቤተክርስቲያኒቱ ላይ ቁማር ሲጫወቱ የነበሩ ሰው፣ ሙሉ 3 አመት ሙሉ 3 አመት። እስኪ አሁን ደግሞ እንዴት ላዳን ይቻ ቤቢ ውዳሴ እንደሚቀኙ እንዴት እንደሚያመሰግኗት ደግሞ እንይ እንመልከት እስኪ ተለየ መልኩ ክብርት ወይዘሮ አዳነች አቤቤ ከንቲባዋ፣ ከእሳቸው ጋራ በእሳቸው ስር ያሉ ልዩ ልዩ ሰራተኞች፣ አንዱን ጠርቼ አንዱን አለመጥራት እንዳይሆን በሰጡት መመሪያ መሰረት ከመድረክ ቅንብሩ ጀምሮ መድረኩን እንዳያችሁት ከምንጊዜውም በላይ እጅግ ያማረ ነበር፣ እጅግ የተዋበ ነበረ። አቀማመጡ የሚያስፈልገው ግባቱ በጣም በጣም ይህ ጎደለው የማይባል እንደነበረ አይተናል። ለእግዚአብሔር የሚቀርብ መሥዋዕት እንደዚህ ነው፣ ይህ ጎደለው መባል የለበትም። አቤላዊ መሥዋዕት ነው የሚቀርበው በእያንዳንዱ ነገር። ስለዚህ ይህንን መመሪያ በመስጠት መመሪያውንም የተቀበሉ ተግባራዊ በማድረግ ዝግጅቱን፣ የመድረክ ዝግጅቱን ኃላፊነት ወስዶ እንዲሰራ ያደረገውን ሁሉ በዚሁ አጋጣሚ በቤተ ክርስቲያን ስም ልባዊ ምስጋና እናቀርባለን። እግዚአብሔር ያክብርልን። ባለፈው በዋዜማ መግቢያ ተናግሬ ያለሁኝ ይሄ ነው። ከተማ አስተዳደሩ ወይም መዘጋጃ ቤቱ የጥንቱም ስራው ይሄ ነው። የአደባባይ እንግዲህ እውነታው ይሄ ሆኖ ሳለ አቡነ አብርሃም ሙሉ ሶስት ዓመት ብልጽግና ሲያመሰግኑ ሲያወድሱ፣ ነፍሰ ገዳይን ለነፍሰ ገዳይ ሲያጎበድዱ ቆይተው በአንድ እግራቸው ቤተ ክህነት በአንድ እግራቸው ቤተ መንግስት እየረገጡ በዳንኤል ክብረት ተጠርንፈው ቤተክርስቲያኒቱን እንዳትንቀሳቀስ አድርገው ሲጫወቱበት ከርመው ዛሬ ደግሞ እንደ ጀግና ይቆጠራሉ ማለት ነው። ይኸው እንዴት እንደሚያመሰግኑ። እነዚህ ብቻ አይደሉም። ቪዲዮዎችን ለጊዜው እነዚህ ያዘጋጆት እንጂ ሌላ ብዙ ብዙ ማስረጃ ማቅረብ ይቻላል። በነገራችን ላይ አቡነ አብርሃም ይችን ቤተ ክርስቲያን እንደሳቸው የጎዳ አለ ብዬ አላስብም። ምንም እነ ሳይሮስ እኮ በግልጽ ጠላትነታቸው ታውቋል። በቃ እነ ሩፋኤል፣ ሌሎች ሌሎች። እነዚህ ማን ነው አሁን የአባት ሰረቀ የሚባሉት የትግራይ ፍንጉጣን ሌሎቹም ሌሎቹም በግል ጠላት ናቸው ታውቃ እኚህ ግን ቤተ ክርስቲያን ውስጥ ሆነው ቤተ ክርስቲያኒቱን የሚወጉ ናቸው በነገራችን ላይ ሰው ንግግራቸውን አይቶ በንግግር ሰው የሚያደነዝዙ በንግግር ሰው የሚያደነዝዙ ሀገር ስብከታቸው ስንት ኦርቶዶክስን ያለቀው መራዊ ሰሜን ጎጃም ስንት ነው ስንት ሰውን ያለቀው አዴት ላይ ስንት ሰውን ያለቀው ስንት አብነት ትምህርት ቤት ነው ያለቀው ሌላውን እንተውና ማለት ሀገር ስብከታቸው ለምን ያንን ሳይናገሩ እውነተኛ አባት ከሆኑ ይህን ይህን ገዳይ ይህንን ልጆቻቸውን የሚጨርስ ገዳይ የሚያመሰግኑ አባት እንዴት ነው? ዛሬ በአማራነታቸው ተገፉ፣ አማራ ስለሆኑ ተገፉ፣ አማራ ስለሆኑ እንደዚህ ተደረጉ። የእሳቸው ውለታ የማይረሳ አይደለም። አንዳንድ ዲያቆናት አሉ በፊት ጥሩ ለቤተ ክርስቲያን አገልጋይ የነበሩ፣ ዛሬ ግን ልክ የእሳቸው መንፈስ ያደረባቸው መሰለኝ እሳቸውን ሁሌ እንዳመሰገኑ እንዳወደሱ ይሄ ትክክል አይደለም። በጣም መስተካከል አለበት። ትውልዱ ይሄን ሰምቶ መውረድ የለበትም። በቃ ይሄ ሴራው አማራ ሲኖዶስ የሚባል አለ ያንን ለማምጣት ነው። ሰሜን አሜሪካ ላይ ነው። የት አለ ይሄን የሚያቀነቅኑት? አሜሪካ ነው ብቻ ቦታውን በእርግጠኛነት ባላውቅም አሜሪካ ላይ እየተቀነቀነ ነው። 2015 ላይ ብቅ ብለው የአማራ ሲኖዶስ ያስፈልገናል ብለ ነበር። ይሄ ደግሞ በግልጽ እየተሰራበት እንደሆነ እናውቃለን። አማራ ሲኖዶስ እና ይሄ እንዲመጣ ነው የሚፈልጉት እና ዛሬ የአቡነ አብርሃምን እንደ እንደጀግና እንደጀግና ለቡነ ጴጥሮስን እንደጀግና የሚያወድሷቸው ሰዎች ይህንን የሚያስቡ ሰዎች ናቸው። በቃ ለቤተ ክርስቲያን የሚጨነቁ ሳይሆን እና እውነተኛ ኦርቶዶክሳውያን ለቤተ ክርስቲያንና ለሀገር የምንጨነቅ ከሆነ እውነተኞችን እናከብራቸዋለን፣ ግን ሐሰተኞችን ሐሰት እያለን አንዱን ያሞገስን አንዱን ያኮሰስን ሳይሆን ሁሉም ወንጀለኛ ነው። የኢትዮጵያ ሲኖዶስ የሚባለው ወንጀለኛ ነው። በቃ የነፍሰ ገዳይ ጠቀሚያ መጠራቀሚያ እኮ ነው። ነፍሰ ገዳይ የተጠራቀመበት ልጆቹን አርዶ የሚበላ ልጆቹን ሸጠው እንጀራ የሚጋግር እንጀራ የሚያጠራቅም ስብስብ ነው። ስለዚህ ይህንን ከቤተ ክርስቲያን አጽድቶ ወደ ገዳም መስደድ ሲገባን አንዱን እያጀገንን አንዱን እንትን ማለቱ ምን ከኦነግ ሰራዊት በምን እንለያለን? ምንድን ነው የሚለየን? አሁን ከኦነግና ከህዋት ጳጳሳት ምን ይለየናል? ስለዚህ መሆን ያለበት እውነት ቤተክርስቲያን ትንሣኤ እንዲመጣ ከተፈለገ ሁሉም ለቤተክርስቲያኒቱ አይጠቅሙም፣ አይጠቅሙም ቤተክርስቲያኒቱ ጠላቶች ናቸው። ምክንያቱም እነ ሳይሮስንም የመረጡት እነሱ ናቸው።